ወደታቸው ውጭ ስትባይ መውጣትሽ ጥሩ ነው። ኦኬ ይሄን ደግፌዋለሁ። እንደ አሳባቶ ወይዘሮ ሄርሜላ ነገር ግን እሱን መንከባከብ እሱን ምናምን አይመለከትሽም። ብትንከባከበውም ሩታ ብትረቅጠውም ባሏ ነው የሚመለከትሽ ነገር የለም ሄርሜላ ተብዬዋ ማለት ነው። ነገር ግን የሩታ ጥፋቷ አንቺ ከህይወታቸው በወጣ ሰዓት ይሄ ወርቅ እሷ ናት የገዛችው ብላ መጠርጠሯ ይሄ የሚደብር ነገር ነው። የእሷ ነው ማለቷ፣ የሰው ወሬ ሰምታ። ይሄ ትልቅ ስህተቱ ነው የሩታ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ተከታታዮች ሰላማችሁ ይብዛልኝ። ይሄ ጦርነት እንደቀጠለ ነው፣ የእና አብሪሽ ትዳር አሁንማ ክብር አቷል። ለማንኛውም ውዶች ላይክ፣ ሼር አድርጎ ሀሳብ አስተያየት ካላችሁ በኮመንት አስቀምጡ። ዛሬ ሴቶች ናቸው የገጠሙት፣ የሴቶች ጦርነት ነው የዛሬው፣ አብሪሽ የለም በቅድሚያ የሩታ ትልቁ ስህተት እና የሄርሜላ ትልቁ ስህተት አለ የሄርሜላ ትልቁ ስህተት ስለ አብርሽ መንከባከብ እና አለመንከባከብ ሌላው ነገር ደግሞ ለኒ ስጭኝ እንዴት እንደምንከባከበው ምናምን ነገር ካልፈለግሽው ለኒ ስጭኝ ማለቷ አብርሽ የተወሰው እቃ አይደለም አንቺ ስትፈልጊው አንቺ ጋ ሩታ ስትፈልገው ሩታ ጋር የሚሆን ወንድ አይደለም እቃ አይደለም ገብቶሻል አዎ በእርግጥ እንደዛ አብሽን እንድትከፍቺ ሩታ ላይ ያደረገሽ አብርሽ የሰጠሽ ነጻነት ነው። ለአንቺ የሰጠሽን ክብር ለሩታ አልሰጣትም። በፊት በፊት ነበረ ክብር የሚሰጣት፣ አሁን አሁን ምንም አይመስለውም። እንደውም እንደወለደች ሴት እንኳን አላያትም። ሲተናነቃት ሲጋፋት ነበረ። ለአንቺ ለውሽሚት የሚሰጥሽን ክብር ለሩታ ለወለደችለት ሴት አልሰጠም። በር ሲታገል ነበረ፣ እናት አባቷ ቤት ሄዶ ለመግባት ወደ ቤት። ይሄ ራሱ ጋጠ ወጥነት ነው የሚያሳየው። እና ሌላው ነገር እሱን ተንከባከበችውም አልተንከባከበችውም አይመለከትሽም። በእርግጥ አንቺ ከቤታቸው ውጪ በተባልሽበት ሰዓት፣ አርፈሽ በተቀመጥሽበት ሰዓት ለሩታ ወሬ ነጋሪዎች ይህ ወርቅ የሄርሜላ ነው ብለው ሲነግሯት አምና ከአንቺ ጋር ግብ ግብ መፈጠሩ ይሄ የሚደብር ነገር ነው። ምክንያቱም በአይኗ ያላየችው ነገር በሰው ወሬ ሰምታ ከአንቺ ጋር ጠብን መፍጠር አልነበረባትም። መጀመሪያ የተፈጠረው ከአብርሽ ጋር ነው። አንቺ ነገሩን ለማስረዳት ነው ኋላ የመጣሽው ነገር ሳ እዚ ጋ ሩታ ስማርት ብትሆን ይሄ ወርቅ አንቺም ገዛሽው አብረሽም ገዛው ቴንኪው ብላ ካልፈለገችው ሸጣ ሌላ መግዛት ትችል ነበረ። ሩታ ግን የዋ ስለሆነች ሌላ ጠብ ትፈጥራለች። ልክ ሰው አምጥቶ ሲነግራት የሰው ወሬ ትሰማለች። ችግሩ ያ ነው የሩታ። ከዛ ውጪ ሰው ትዳር ውስጥ ገብተሽ አታዳክሪ ውጪ ምንሰር ያለሽ እንዴ? እነዚህ ልጆች እኮ በቃ ልጅ ተወለደ። ከዚ በኋላ አንቺ እሱ አርፎ ሲቀመጥ እያለቃቀሰች ታመምኩኝ፣ ተሰቀልኩኝ፣ ሐኪም ቤት ነኝ እያልሽ ይሄ ልጅ እሱም በተደበደበበት ሰዓት ታጠገቡ ስለነበርሽ ያችን ውለታ ላለመርሳት ሲል ከአንቺ አጠገብ እየተገኘ ሩታ ላይ የሌለ ጥርጣሬ እንዲፈጥርባት እያደረግሽ ነው ያለሽው። እንደ ሴት ልጅ ለምን ቆመሽ አታስቢም? ሄርሜላ ማለት ነው። ድብድብ ምናምን ነገር እንዴ እንካ ሰላምትያ ዱላ ቀረሽ ንግግር ምን አስፈለገል? ሩታ ደግሞ ማለት ነው። እኔ ለአንቺ ማለት የምፈልገው ራስሽን አስከብሪ ከማንንም ሀለ ሌጋ አትውረጅ። በቃ አለቀ። ንቀሽ ተይ፣ ንቀሽ ተይ። እዚጋ አንቺ ብትናገሪም ወሬሽ የማይጥማቸው ሰዎች አሉ። ብትናገሪም አንቺ ሁሌም እንደ ክፉ ነው የምትታየው። ግን እኮ እውነት አለሽ። እውነት ስላለሽ ነው ግብሽ ድረስ መታ። እንግዲህ አፏን ስትከፍትብሽ ይሄ የሚያሳየው ምንድን ነው? ንቀትን ነው። ምንም ያክል ቦታ አልሰጠችሽም። ቤትሽ፣ እናት አባትሽ ቤት ድረስ መታ። በፊት አዲስ አበባ ምን ብርሽበት፣ ባሪሽ ቤት መታ። አሁን ደግሞ ከዛ አልፋ ሰርፋ ቡታ ጅራ ቤተሰቦች ጋር መታ። እንካ ዱላ ቀረሽ ምናምን ነገር ጠብን። ማነሽና ነው አንቺ እሱን የምትንከባከቢው? ማንኛልሽ ነገሩ ውሽም አይደለሽም እንዴ? እንዴት መንከባከብ እንዳለብሽ አሳይሻለሁ ምናምን ይሄ መላላስን ነው የምታሳያት። ይሄ ምናምን ጠጉሩን እያሻሽሽ ደረቱን ሽትሽት እያደረግሽ ምናምን ይሄ መላላስ ነው የምታሳያት። ያ ነው በቃ እንክብካቤ ላንቺ። ይሄ አስፋልት ለአስፋልት እየዞሩ ወይዘሮ ሄርሜላ ተይ እንጂ ሊቷ አለቀቅ አድርጊያት። ገና እኮ ትኩስ አራስ ናት። ምን ሆነሽ ነው ይሄ የአንቺ ወርቅ ነው ተባለሽ አይደለም በቃ የኔ ከሆነ አብሬሽ ስጠኝ ብለሽ ይዘሽ ጥፊ ካጠገቧ በ ካልፈለገች አልፈለገችም ሩታን መብት አላት ነገር ግን ቤቷ ሄደሽ ልደባደብ እንዲልበል እኔ እችላለሁ መንከባከብ ራስሽን አትስቀይ አበዛሹ አሁንማ ሀለሌ ሂጅና የራስሽን ወንድ ፈልጊ ልጁን ለቀቅ አድርጊው አይምሮውን አንቺ ተቆጣጥረሽዋል ሩታን እንዲረሳት አድርገሻል ራሱ ማለት ነው አያችሁ፣ በሰው ትዳር ውስጥ እየገባችሁ እንደ ሄርሜላ አይነት ሀለሌ ማለት ነው። የሰው ትዳር የምትበጠብ ልዩ እንዲጨቅናነቅ ለምን ታረጋለሽ? ወይንም ለእኔ ልቀቅና ክብር እንዴት እንደሚሰጣ ሳይሻሉ ምናምን። አንቺ በጀመሪያ ለራስሽ ክብር ስጪ። አንቺ ወልፋታ ማለት ነው። በጀመሪያ አንቺ ለራስሽ ክብር ስጪ። አንቺ ለራስሽ ክብር ሰተሻል። ይሄ እኮ ራሱ በሰው ትዳር ውስጥ ገብቶ ጣልቃ ገብነት ገብቶ እኔ አዋቂ ነኝ ስለ እናንተ ትዳር ማለት ራሱ፣ ይሄ ወራዳነት እንደሚያሳየው። አንቺ ወራዳ፣ ወንድ ልጅ እንዴት እንደሚከበር ወንድ ልጅ እንዴት ፍቅር እንደሚሰጥ ለእኔ ልቀቅልኝና ምናምን። ይሄ እኮ በግድ እየለመንሻት ነው፣ ስጪ ለእኔ በቃ፣ እኔ እንደ አብሬሽ አይነት ወንድ አጥቻለሁኝ። እኔ ከሱ ጋራ በቃሌለ ሌለ ፈልሰስ ብዬ አድሬ ውዬ ምናምን በቃሌለ ሌለ አረ፣ ሳይደላኛ ታስቁኝ። ምን አይነት አንቺ ማጥናት አምነሽ እንዴ ሩታዬ፣ ዛሬ ነው እንዴ አወቅሽ? እሷ እንደዚህ እንደሚያንገበግባት በአንቺ እንደምትቀናብሽ። ቀላል ዘው ብላ ገባች እንዴ በትዳርሽ ውስጥ? ዘው ብላ ተገባች እኮ ቆይታለች። ዘው ብላ እንድትገባ ያደረጋት አብርሽ ነው ሩታ። እናንተ አልተረዳችኋትም እንጂ አብርሽን ንቀው አይደለም፣ ንቀው አይደለም። ነገረ ስራዎቹ ሁሉ አናዷት ነው እንጂ ንቀው አይደለም። አሁን ሩታ አብረሽ ለሄርሜላ የሚሰጣትን ክብር ለሩታ ሩብ አልሰጣትም። አስቡት እንግዲህ ይቺ ልጅ ደግሞ ይሰማታል፣ እንደ ሴት ሴትነቷ ገብቷቸዋል። ዛሬ በማረፊዋ በመታረሻዋ ሰዓት ተንዚሽ ጋራ አስቡ እንግዲህ ግብ ግብ ግብ ግብ። አንቺ እንዴት ነው ለእኔ ስጭኝ የምትያፋ፣ አውጥተሽ ውሰጂዋ፣ ያው ውሰጁ አንጠልጥለሽ ዙሪ ዙሪ። ሩታ በእንደዚህ በጣት ሳይሆን ጥንቁል ማድረግ ያለብሽ የሆነ ጉርዳ ነገር ወስደሽ ግንባሯን ሁለት ፍንክት ታደርጊ። ወቅ ግልግል ማየት አልፈልግም። ራሱ ማፈር እና ቆጭባትል እኔም፣ ምን ልታረጊያት፣ ምን ልታደርጊያት አሰብሽ? ደፋር እንዳንቺ አይነቷን የልብ የልብ የሚሰጥ ወንድ ለሚስቱ ክብር የሌለው ነው። ለሚስቱ ክብር የሌለው ወንድ እንዳንቺ አይነቷን ቅምጥ ያስቀምጥና ቤቱ ምናምን ምናምን ያላምዳትና ከዛ ሚስቱ ስትወልድ ከሰውም አይቆጥራትም። አዲስ እሙሙ ፍለጋ ይዞራል። እንደ እንዳንቺ አይነቷ ሴተኛ አዳሪጋ ማለት ነው ከሚስቱ ሚስቱ ላይ መታ ጢባ ጢቤ እንድትጫወትበት ያደርጋል። እንድትጫወትባት ያደርጋል። አንቺ ክብረቢስ ይቺማ ሩታ ጠፍጥፈሽ ጠፍጥፈሽ ጠያት እጅ እንዳሰጭ። እንደዚች አይነት ሀለሌ አንቺ ማነሽ? እንደዛ ማትደረጊው ከዛም በላይ የሚገባሽ ነሽ። ከዛም በላይ እጅ በሰነዘረ አይደለም ምናምን አንቺ በምላሴ ስለተንተካተክሽ ነው። እሺ፣ አንቺ ጨዋ እሺ። ከዘስ ሰው ትዳር ውስጥ ገብተች ምን ያህል ያክርሻል? ሩታ ልክ ነች።